ተውሂድ እና ሽርክን ያብራሩልኝ። ዓቂዳስ ማለት ምን ማለት ነው? ከተውሂድ ይለያል? እንዲሁም ሱናና ቢድሃን ያብራሩልኝ። ጀዛኩምላህ ኸይር የሚል ጥያቄ። በሰው ቤት የምንሰራ እህቶች ሙሉ ቀሚስ ለብሰን ኒቃብ ለብሰን ነው የምንሰራው። የእጅ ጓንትና ካልሲ የግድ መልበስ አለብን? ምንም አይመቸንም ጓንት ለብሰን መስራት ይህ እንዴት ይታያል? የሚል ጥያቄ። አባቴ ታሞ ለመታከሚያ የሚሆን ገንዘብ ልኬ ሳይታከምበት ሞተ። አባቴ በእርግጥ የሚኖረው ከእናቴ ጋር ተፋቶ ከሌላ ሚስት ጋር ነው። ልጆችም አሉት። አሁን ባለቤቱና ልጆቹ እኔ የላኩትን ብር የውርስ ብር ነው እያሉን ነው። ይህ ብር የውርስ ብር ነውን? ለእነሱ መሰጠት አለበት? የሚል ጥያቄ። ከአባቴ የሚወለድ ታላቅ ወንድም አለኝ እሱም ከእናቱ የሚወለዱ እህትና ወንድሞች አሉት ሁላችንም አንድ ቤት ውስጥ ነው የምንኖረው የወንድሜ ወንድሙ ሰክሮ ደፍሮኝ እርግዝና ተፈጠረ ጨነቀኝ ፈራሁ የሁለት ወር የተረገዘውን ጽንስ አስወረድኩ ከዛ የደፈረኝን ልጅ ስነግረው ለምን ልጄን አስወረድሽ እኔና አንቺ እኮ ትጋብተን መኖር እንችል ነበር አለኝ ይህን ጽንስ በማስወረዴ ከፋራዬ ምንድን ነው ይሄን የወንድሜ ወንድም ማግባት እችላለሁ የሚል ጥያቄ

አሰላሙ አለይኩም ወረሐመቱላህ ወበረካቱሁ ዛሬ ከምናያቸው ጥያቄዎች የመጀመሪያው ተውሒድ እና ሽርክን ያብራሩልኝ አቂዳስ ማለት ምን ማለት ነው ከተውሒድ ይለያል እንዲሁም ሱናና ቢድሃን ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው ተውሒድ ብሎ ማለት አላህን ተባረከ ወተዓላ በአምልኮ በኢባዳ መነጠልና ብቸኛ ማድረግ ማለት ነው ሁሉን ነገር የፈጠረው ያስገኘው አላህ ተባረከ ወተዓላ ብቻውን እንደሆነው ሁሉ እኛ የምንሰራቸው መልካም ስራዎችንም በሙሉ ለአላህ ብቻና ብቻ ልናደርጋቸው ይገባል። ከአላህ ጋር ሰማይን ምድርን የፈጠረ አለመኖሩን ልብና አቅል ያለው በሙሉ ያውቃል። ይሄን እምነን እንደምንቀበለው ሁሉ ሶላትን፣ መሃላን፣ ስለትን ሌሎችንም የዕባዳ አይነቶችን ለአላህ ብቻ ማድረግ ተውሂድ ይባላል። ተውሂድ ሶስት ክፍሎች አሉት። አላህን ተባረከ ወተዓላ በአድራጊነቱ በፈጣሪነቱ ብቸኛ ማድረግ፣ በስምና በባህሪያቱ ብቸኛ ማድረግ ለአላህ ተባረከ ወተዓላ ከሱ ከእሱ ጋር የሚሄዱ ከፍጡራን ጋር የማይመሳሰሉ ባህሪያት አሉት ብሎ ማመን፣ ሦስተኛውና ዋናው የተውሂድ ክፍል አምልኮ በሙሉ የሚገባው አላህ ብቻ ነው ብሎ ማመን ናቸው። ተውሂድ ማለት ኢስላም ማለት ነው። ኢማን ማለት ነው። ብዙ ሰዎች ተውሂድ የሚለው ቃል አዲስ ቃል ይመስላቸዋል። ቁርአን ላይ፣ ሐዲስ ላይ የተጠቀሰ ቃል ቁል ሁው ላሁ አሐድ ማለት ተውሒድን የሚገልጽን ላኢላሃ ኢላ አነ ፈአዕቡዱን ፈወሒዱን ማለት ነው። አላህ ቁርአን ላይ ብቸኛ አድርጋቸው አምልኮኝ ብሏል። ይሄ ተውሂድ። ላኢላሃ ኢለላህ የሚለው ቃል ሐዲት ላይ ተደጋግሟል። ተውሂድ ማለት ነው ላኢላሃ ኢለላህ ከአላህ በስተቀር እውነተኛ አምላክ የለም ማለት ሊመለክ የሚገባው ማንም የለም ማለት። በአንዳንድ ዘገባዎች ነቢ ሰላቱ ወሰላም ወደ የመን ሊያስተምር የላኩትን ሰሐቢ የየመን ሰዎችን በመጀመሪያ ደረጃ አላህም በብቸኝነት እንዲያመልኩ

ለድንጋይና እንጨትም ይሁን ሁሉም ያው የአላህ ሐቅ ለማንም ተስተላልፎ አይሰጥም። የአላህ ሐቅ የሆነን ዒባዳ ከአላህ ውጭ ላለ አካል አሳልፎ የሰጠ ሰው አሻርኳል ይባላል። ሽርክም እንደዚሁ የተለያዩ ክፍሎች አሉት። ትልቅና ትንሽ፣ ስውርና ግልጽ በሚል ተከፋፍሏል። ከአላህ ውጭ ላለ አካል ማረድ፣ ከአላህ ውጭ ላለ አካል መሳል፣ ከአላህ ውጭ ያለ አካልን እሩቅ ያለን የሞተን ጠብቀኝ፣ ድረስልኝ ከጭንጋ የሽርክ አይነቶች ናቸው። ትልቁ ሽርክ ከእስላም ያወጣል፣ የሰሩትን መልካም ስራ ያበላሻል። አኺራ ላይ እሳት ውስጥ እንዲዘወትሩ ያደርጋል። በመሆኑም እያንዳንዱ ሙስሊም ተውሂድን ሊያውቅ ሊተገበረው፣ ሽርክን ሊያውቅና ሊርቀው ይገባል። ተውሂድና አቂዳ ልዩነቱ ምንድን ነው የሚለው በተመለከተ አቂዳ የሚለው ሰፊ ነው። ተውሂድ እዛ ውስጥ የሚካተት ነው። ተውሂድ ማለት የአላህን ተባረከ ወተዓላ ብቸኝነት አምኖ መቀበል አላህ ተባረከ ወተዓላ ብቸኛ አምላክ ነው ብሎ ማመን ማለት በስምና በባህሪያቱ እንደዚሁ ደግሞ በአምላክነቱ አላህ ብቸኛ ነው ብሎ ማመን ተውሂድ ይባላል። አቂዳ የሚለው ሰፊ ነው። በአላህ ማመን፣ በመላይኮች ማመን፣ በረሱሎች ማመን፣ በመጨረሻው ቀን ማመን፣ በቀደር ማመን ሌሎችም ኢማን ውስጥ የሚካተቱ ነገሮችን የሚይዝ ነው። አቂዳ ጥሩም መጥፎም ሊሆን ይችላል። በተገሉ እንደ ስም አቂዳ ይባላል። ከዛ በኋላ ትክክለኛና የተበላሸ አቂዳ ተብሎ ይከፈላል። ተውሂድ ግን ከተባለ አላህን ተባረክ ወተዓላ በአምልኮ በስምና በባህሪያቱ በሩቢያው በፈጣሪነቱ መነጠልና ብቸኛ ማድረግ ማለት ነው። ተውሒድ አቂዳ ውስጥ የሚካተት ነው። ሱናና ቢድዓ ስልዩነቱ ምንድን ነው የሚለውን በተመለከተ ሱና ማለት የነቢ ሰላቱ ሰላም መንገድ ፈለግ ማለት ነው። ነቢ ሰላቱ ሰላም በተግባራቸው ወይም በትዕዛዛቸው ወይም ደግሞ አይተው በማጽደቅ የደነገጉት ህግ ፈለግ ማለት ነው። ቢድዓ ማለት ደግሞ በዲን ላይ አዲስ የተፈጠረና ዲን ላይ የተለጠፈ ነገር ማለት ነው። ከላይ የተጠቀሱ ነገሮች ውስጥ ሊካተት የማይችል ነቢ ራሳቸው ያልሰሩት ወይም ስሩት ብለው ያላዘዙ አሊያ ደግሞ በዘመናቸው ተሰርቶ የማይታወቅ ነገር ሸሪዓ ያላጸደቀው ነገር ማለት ነው። ነቢያችን ሰላት ወሰላም ሱና እንድንከተል አዘውናል፣ ከቢድዓ እንድንርቅ አስጠንቅቀውናል። ወኩሉ ቢድዓትን ላለ ብለዋል። ሁሉም ቢድሀ ዲን ላይ አዲስ የተፈጠረ ነገር በሙሉ ጥመት ነው ብለዋል። ኩል የሚለው ሁሉንም አይነት ቢድዓዎችን ያካትታል። አቋሱ የኸል ዑሙም ነው። ኩል የሚለው ኩል ተብሎ ይሄ ሲቀር የሚባል ነገር አይኖርም። ነብ ላት ወሰላም ከማንም በላይ ዓረብኛ ንግግር የሚችሉ ሰው ናቸው። ሁሉም ቢድዓ ጥመት ነው ብለው ሳለ እንዲህ አይነት ቢድዓ ሲቀር አይባልም ስትና አይደረግም። ቢድዓ መሆኑ እስከተረጋገጠ ድረስ ጥሩና መጥፎ ቢድዓ ተብሎ አይከፋፈልም። ከጊዜ በኋላ የመጣ ክፍፍል ነው፣ ቢድዓን ጥሩ፣ መጥፎ፣ ዋጅብ፣ ሱና እያሉ መከፋፈል። ሰሐባና ታቢዒዮችም ቢሆን ከቢድዓ አስጠንቅቀዋል። ዐብዱላህ ብን ዑመር ሁሉም ቢድዓ ጥመት ነው ሰዎች መልካም ነው እንኳ ቢሉ ብለዋል። ሌላኛው ጥያቄ ዱዓ ሳደርግ አንዳንዴ ወንጀሌን እንድትምረኝ ብቻ ሳይሆን ወደ ሐሰናት እንድትቀይርልኝ ነው የምፈልገው ብዬ ዱዓ አድርጋለሁ። ይህ ድንበር ማለፍ ይሆናል? አላህ ተባረከ ወተዓላ ትክክለኛ ተውበት ላደረጉ ሰዎች ወንጀላቸውን እንደሚምራቸው የሠሩትን ወንጀልም ኃጢአታቸውን ወደ ሐሰናት፣ ወደ መልካም ሥራ እንደሚቀይርላቸው ሱረቱል ፉርቃን ላይ ተናግሯል። ስለዚህ ትክክለኛ ተውበት ያደረገ ሰው ዱዓ ያደረገ ወንጀሌን ማረኝ ኃጢያቴንም ወደ ሐሰናት ቀይረለኝ ቢል ምንም ችግር የለም። የማይቻልና የማይደረግ የማይገባን ነገር ከጠየቀን ነው ድንበር ማለፍ የሚባል። ሌላኛው ጥያቄ ማታ ማታ ቤት መጥረግ ሪዝቅ ያወጣል ረሱለም ብለዋል ይባላል፣ ይህ ነገር በሐዲስ መጥቷልን? እንዲሁም እጅ ሲያሳክክ ብር ላገኝ ነው መሀል እግር ሲያሳክክ ደግሞ መንገድ ሊሄድ ነው። ደግሞ ጫማ ሲደፋ ቶሎ ቀጥ አድርጉ ይባላል፣ ጫማው የተደፋበት ሰው ይሞታል ይባላል። ይህስ ነገር እንዴት ነው የሚል ጥያቄ። ይህ በሙሉ መሰረት የሌለው ኩራፋትን፣ ነቢም ይሄን አላሉ እሳቸው ላይ ማዋሸትን። ዲናችን ንጽሕና እንድንጠብቅ አዟል። ነቢ ዐለይሂ ሶላቱ ወሰላም ቤታችሁን፣ ግቢያችሁን አጥሩ፣ አጽዱ ብለዋል። በዚህ ሰዓት አጽዱ፣ በዚህ ሰዓት አታጽዱ አላሉም ዐለይሂ ሶላቱ ወሰላም። በማታ ቤት ማጽዳት ችግር ያመጣል። ትዳር እንዲፈቱ ህይወት እንዲበላሽ ያደርጋል የሚለው የተበላሸ እምነት በመጥፎ ገድ ማለት። ነብዩ ሰላቱ ወሰላም በመጥፎ ገድ ማለትን አውግዘዋል ከልክለዋል። የጫማን መገልበጥን በተመለከተ ዲናችን ላይ የጫማ ህግጋት ተነግረዋል። ጫማ ስናደርግ ቀኝ ማስቀደም እንዳለብን፣ ስናወልቅ ደግሞ ግራ ማስቀደም እንዳለብን፣ ሽፍን ጫማ ሲሆን ቁጭ ብሎ መደረግ እንዳለበት ኢላ ገይሪ ዛሊክ ተነግረዋል። ከዚህ ውስጥ ጫማ ወደ ላይ መገልበጥ የለበትም የሚል አልተነገረም። እግር ካሳከከ እጅ ካሳከከ እንደዚህ ነገር ይመጣል የሚልም ሸሪያ ላይ የተነገረ ነገር የለም። ሪዝቅ ያመጣሉ የምንላቸው ነገሮች ወይም በሸሪያ የተነገሩ ወይም ደግሞ በተለምዶ በውል የሚታወቁ በተጨባጭ ምክንያት ያላቸውና የታዩ መሆን አለባቸው። ሰው ልጆች የተለያ የሰውነት አካላቸው ሊያሳክካቸው ይችላል። ከአንዱ ሌላኛው ተነጥሎ እንዲህ አይነት የሰውነት አካል ሲያሳክክ ሪዝቅ ይመጣል የሚል ነገር ሸሪያ ላይ አልተነገርም። ሰዎች ዘንድም በውል የሚታወቅ ነገር የለም። ስለዚህ ዲን ላይ ሐላል ሐራም ብለው ለመናገር እውቀት ያስፈልጓልና መጠንቀቅ ይኖርብናል። ሰዎች በአፈ ታሪክ ዝም ብለው የሚያወሩት ፈጥረው አሊያ ደግሞ ከአያቶቻቸው የወረሱ የሚያወሩትን ነገር ዲን ላይ አምጥተን ልንለጥፈው አይገባ። ከዲን ጋር አያይዞ መናገር የሚቻለው ግልጽ የሆነ የቁርአን ወይም የሐዲስ ማስረጃ ሲኖር ብቻ ነው። ሌላኛው ጥያቄ በሰው ቤት የምንሰራ እህቶች ሙሉ ቀሚስ ለብሰን ኒቃብ ለብሰን ነው የምንሰራው፣ የእጅ ጓንትና ካልሲ የግድ መልበስ አለብን? ምንም አይመቸንም ጓንት ለብሰን መስራት፣ ይህ እንዴት ይታያል የሚል ጥያቄ ነው አጅነቢ ወንድ ከሌለ የፈለጉትን ነገር ለብሰው መስራት ይችላሉ። ወንዶች ካሉ ግን ሙሉ ልብስ መልበስ መቻል አለባቸው። ወንድ ካለበት አካባቢ መራቅ አለባቸው። ቦታው ላይ ወንዶች ካሉ ሙሉ ልብስ መልበስ የማይችሉ ከሆነ ስራ መቀየር፣ ማስተካከል ይኖርባቸዋል። እስኪያመቻቹ ድረስ ለወንዶች እይታ የሚጋለጡባቸው ሁኔታዎች ላይ እጃቸውን በልብሶቻቸው እጀታ ውስጥ በማድረግ መሸፈን አሊያ ደግሞ ጀርባቸውን በማዞር እጃቸውና ያልተሸፈነ ሰውነታቸውን በአካላቶቻቸው ለመሸፈን መሞከር ይጠበቅባቸዋል። አላህ በአዚዛት መልኩ መልበስ የምትፈልግ ሴት ፊቷ እንደምትሸፈነ ሁሉ እጅና እግሯንም ካጅነቢ መሸፈን አለባት። የሴት ልጅ እግሯ አዑራ እንደሆነ እብኑ ተይሚያ እብኑ ሐዝብ የዑለሞችን ስምምነት ጠቅሰዋል። በመሆኑም ሴት ልጅ በተቻላት ያክል ለሒጃቧ ጥንቃቄ ልታደርግ ስራ በምትይዝበት ጊዜም ከሒጃቧ ጋር ከዲኗ ከሀያዋ ጋር የሚሄደን ስራ መርጣ ልትይዝ ይገባታል። ሌላኛው ጥያቄ የውድሕያ ገንዘብ ከውጭ ሀገር ልኮ በስሙ የሚደረግለት ሰው ጸጉሩንና ጥፍሩን መቁረጥ ያለበትም ወይስ የሚሰጡት ብቻ ናቸው ህጉ የሚመለከተው የሚል ጥያቄ ነው። ውድሕያ ማድረግ የሚፈልግ ሰው የዶል ሕጃ ጨረቃ ከታየበት ጊዜ ጀምሮ ዒድ ተሰግዶ ውድሕያ እስኪታረድ ድረስ ጥፍሩንም ይሁን ጸጉሮቹን ማንሳት እንደሌለበት ነቢ ሰላቱ ወሰላም ተናግረዋል። ይህ ህግ የሚመለከተው ውድሕያ የሚያደርገውን ግለሰብ እራሱን ነው ውጥሒያ አድርግልኝ ተብሎ የተወከለን ሰው አይመለከትም፣ ለራሱ የሚያደርገው ውጥሕያ እስከሌለበት ድረስ። ስለዚህ ከውጭ ሰው ልከው ውጥሕያ እንዲደረግላቸው የሚፈልጉ ሰዎች ጥሕያ ለራሳቸውም ጭምር ከሆነ የሚያስደርጉት እስኪታረድ ድረስ ፀጉር፣ ጥፍራቸውን መንካት የለባቸውም። ነገር ግን ለራሳቸው ውጥሕያ የማያደርጉ ሆኖ ለቤተሰብ ውጥሕያ የሚደረግበትን ገንዘብ ከሆነ በስጦታነት የላኩት ፀጉር እና ጥፍርን ከማንሳት መታቀቡ የሚመለከተው ውድሕያውን የሚያርደው አካል እዚህ፣ ራሱ የሚያርድ ሰው ራሱ በራሱ ገንዘብ የሚያርድ ሰው እስኪያር ድረስ ፀጉሩና ጥፍሩን መንካት የለበትም። ገንዘብ ልኮ ለእሱ ውድሕያ እንዲደረግለት የሚልክ ሰውም እንደዚሁ ጥፍርና ፀጉሩን ማንሳት የለበትም። ለራሱ የማያደርግ ነገር ግን ለቤተሰብ የላከ የተላከለት አካል ውድሕያውን የሚያደርገው አካል ነው፣ ጥፍርና ፀጉሩን ከማንሳት መታቀብ ያለበት ውጥሒያ ለሁሉም ሚወደድና ሚፈለግ ነው። አቅም ያለው በሙሉ ውጥሒያ ሊያደርግ ይገባዋል። ባለትዳርም ብቻ አይደለም የሚመለከተው። ያላገቡ እንኳ ቢሆን ለብቻቸው የሚኖሩ አንድ በግ አርደው የተወሰነውን ለራሳቸው በልተው ሌላውን ለምስኪን ቢሰጡ ሙሉውንም ለምስኪን ቢሰጡ በላጭ ነው። ኢማም ነወዊ አልሚንሃጅ ላይ እንደጠቀሱት ወደ ቤተሰብ የውጥሒያ ገንዘብ ሲልኩ ለእኔም ጭምር ብለው ቢነይቱም የተሻለም ራሳቸውን እዛ ላይ ቢያጋሩ። ብዙ ሰዎች ይልካሉ፣ ነገር ግን ራሳቸውን አያጋሩም እዚያ ላይ። ይሄን ካደረጉ ለራሳቸውም ጭምር ነይተው ከላኩ እነሱም ጥፍርና ፀጉራቸውን ከማንሳት መታቀብ ይኖርባቸዋል። ሌላኛው ጥያቄ እኔ ዘካ የሚወጅብበት ከ20 አመት በላይ የሆነው የወርቅና የብር ጌጥ አለኝ። ዘካ ወጥቶበት አያውቅም፣ እውቀቱ አልነበረኝም ነበር። አሁን ላይ ሳውቅ ግን ዘካውን ከነቀባው ለማውጣት አልችልም፣ ገንዘብ የለኝም። ምን ይሻለኛል? የሚል ጥያቄ ነው። በዲኑ የታዘዙ ነገሮችን ባለማወቅ ከሆነ ያዘገየ ነው። በማዘግየቱ ወንጀል አንጠየቅም ባለማወቅ ከሆነ ነገር ግን ካወቀን በኋላ የተውነውን መልሰን ማስተካከል ያበላሸነውን ማስተካከል ይጠበቅብናል። ገንዘብ ራሱ ላይ ሀቅ አለበት፣ ያለፉ አመቶችን ዘካ ማውጣት ግዴታ ይሆናል። ምንም አይነት እስላማዊ እውቀት የለበት አካባቢ ሆኖ ዘካ የሚባለው ነገር ራሱን ግዴታነቱን የማያውቁ ሰው ከነበረ ይሄኔ ካወቀበት ጊዜ ጀምሮ ከዛ በኋላ ነው ያውጣ የሚባል። ነገር ግን የዘካን ግዴታነት በራሱ ከማወቁ ጋር እሱ ጋር ያለ አንዳንድ ንብረቶች ላይ ግዴታ እንደነበረ አለማወቁ ካወቀ በኋላ ማውጣቱን አያስቀረለትም። ጭራሽ ዘካ የሚባል ነገር መኖሩን ያላወቀ ሰው ነው ዕድርም ይሆን ያውም አካባቢው ላይ ቦታው ላይ ዕልም ከሌለ፣ ስለዚህ ያለፉ የሀያ ዓመታትን ዘካ ወርቅና ብሩን ራሱን በመሸጥ ዘካ ማውጣት አሊያ ደግሞ መዝግቡ አስቀምጦ በቀታይ ገንዘብ የሚያገኙበት ሁኔታ ካለ ዘካ ማውጣት ነው። ሌላኛው ጥያቄ አባቴ ታሞ ለመታከሚያ የሚሆን ገንዘብ ልኬ ሳይታከምበት ሞተ። አባቴ በእርግጥ የሚኖረው ከእናቴ ጋር ተፋቶ ከሌላ ሚስት ጋር ነው፣ ልጆችም አሉት። አሁን ባለቤቱና ልጆቹ እኔ ያላኩትን ብር የውርስ ብር ነው እያሉን ነው። ይህ ብር የውርስ ብር ነውን? ለእነሱ መሰጠት አለበት? የሚል ጥያቄ የተላከው ብር ከአባት እጅ ደርሶ ከተቀበለ በኋላ አሊያ ደግሞ እሱ የወከለው ሰው እጅ ላይ ከገባ በኋላ ከሆነ የሞተው የራሱ ገንዘብ ነው፣ እንደፈለገ ማድረግ ይችላል በሌላ መልኩ ውጪ እንዲደረግ እስካላዘዘ ድረስ የውርስ ንብረት ይሆናል። የተላከው ገንዘብ አባት እጅ ላይ አሊያ ደግሞ እሱ የወከለው ሂድ ተቀብለ አምጣ ያለው ሰው እጅ ላይ ሳይደርስ በፊት ከሆነ አባት የሞተው ገንዘቡ መጀመሪያ ያላከው ሰው ንብረት ነውና የሚሆነው ውርስ ውስጥ አይካተትም። በላጭና የተሻለው ውርስ ውስጥ ከማካተት ይልቅ የአባት ወሲያ እንዲሆን ተደርጎ ለሱ አጅር የሚያስገኝ ነገር ላይ ማዋሉ በላጭን። ለሰው የሰጡትን ነገር መልሶ መውሰድ በዲናችን ተገልግሏል። እሱ ራሱ ጋር ደርሶ ሊያ ደግሞ የወከለው ሰው ጋር ደርሶ ከነበረ መልሶ መጠቀሙ በዲኑ የተከለከለ ነገር ውስጥ እንድንገባ ያደርጋል። በሌላ በኩል ደግሞ የተላከው ለእሱ ለህክምና ከመሆኑ ጋር ውርስ ውስጥ ማስገባቱም በተለይ የላከው አካል ደስተኛ ካልሆነ ለወራሾች የሚመከርና ጥሩ የሚባል አይደለም። ከሁለቱም ለመውጣት የሟቹ የወሱ ያደርሻ ውስጥ አድርጎ ለእሱ የኸይር ስራ ላይ ማዋሉ በላጭ ነው ሌላኛው ጥያቄ፣ አግብቼ ነበር በቤተሰብ ፈቃድ። ነገር ግን እኔ አብሬው መኖር አልቻልኩም። በጊዜው ጠልቼው ነበረና አልፈታም ሲለኝ በሸሪአ ፍርድ ቤት ሄጄ ተፈትቼ አረብ ሀገር ሄድኩኝ። ነገር ግን አሁን ላይ ልጁ ጋር እናወራለን፣ ተዋደናል፣ መጋባትም ፈለግን። ቤተሰቦቼ ግን በሙሉ ተቃወሙ። ምን ማድረግ አለብኝ? የሚል ጥያቄ። እነሱ አይሆንም ያሉበት ምክንያት መታወቅ አለበት ከአኽላቅ አንጻር ከዲን አንጻር ችግር አለበት ብለው ከሆነ እሺ ልት ልትተው ይገባል። እነሱ አይሆንም ያሉበት ምክንያት ሸሪሐ ማይቀበለው ምክንያት ከሆነ አባትን ቢካለ ወንድምን በመጠየቅ አጎትን በመጠየቅ ሌሎችንም ለሴት ልጅ ኒካህ ማሰር የሚችሉ ወንዶችን በመጠየቅ ኒካሑ እንዲታሰር ይደረጋል። እነዚህ ሁሉም ያለበቂ ምክንያትም ቢካሉ በሸሪያ ፍርድ ቤት ኒካህ አስሮ መጋባት ይቻላል። ኒካህ ሳይታሰር በፊት ከእሱ ጋር ማውራቱ ተገቢ አይደል። የቀድሞው ኒካህ በሸሪዓ ፍርድ ቤት እስከወረደ ድረስ አጅነቢ ናቸው ሁለታቸው። ወደፊት ለመጋባት ማቀዱ፣ መፈለጉ፣ መዋደዱ አሁን ላይ ማውራትን ሐላል አያደርግም። ነቢያችን ሰለላሁ ዐለይሂ ወሰለም የአይን የመላስ የጆሮ የእጅ የእግር ዝሙቶች እንዳሉ ተናግረዋል። ሁለት ለትዳር የሚፈላለጉ ወንድና ሴቶች ኒካህ ሳይታሰር በፊት በየጊዜው የተደዋወሉ ማውራት አላህ ወደ ማይወደው መንገድ ሊወስድ የመላስ የአይን የጆሮ ዝሙትን ሊያስከትል ይችላልና መንገዱን አመቻችቶ እኔ ካስኪ ታስር ድረስ መደዋወልና መነጋገርን ማቆም ሌላኛው ጥያቄ ከአባቴ የሚወለድ ታላቅ ወንድም አለኝ እሱም ከእናቱ የሚወለዱ እህትና ወንድሞች አሉት ሁላችንም አንድ ቤት ውስጥ ነው የምንኖረው የወንድሜ ወንድሙ ሰክሮ ደፍሮኝ እርግዝና ተፈጠረ ጨነቀኝ፣ ፈራሁ የሁለት ወር የተረገዘውን እፅንስ አስወረድኩ ከዛ የደፈረኝን ልጅ ስነግረው ለምን ልጄን አስወረድሽ እኔና አንቺ እኮ ትጋብተን መኖር እንችል ነበር አለኝ። ይህን ፅንስ በማስወረዴ ከፋራዬ ምንድን ነው? ይሄን የወንድሜ ወንድም ማግባት እችላለሁ? የሚል ጥያቄ አጅነቢ የሆኑ ወንድና ሴቶች አንድ ቤት ላይ አንድ ክፍል ላይ ተቀላቅለው ተሰብስበው መኖራቸው ወንጀል። ነቢያችን ሰለላሁ ዓለይሂ ወሰለም አደራችሁን ሴቶች ወዳሉበት አትግቡ ብላ። የሴቶች ክፍል ለብቻ የወንዶች ክፍል ለብቻ ሊሆን ይገባዋል። ወንድ በተፈጥሮው ሴት እንደሚፈልግ ሴትም ወንድ እንደምትፈልግ የሚታወቅ ነገር፣ ሸይጧን ደግሞ በሰው ልጆች የደም ስር የተዘዋወረ ወንጀል ላይ ይመጣል። ትልቁ ስራውን ነቢ ሰላቱ ወሰላም ለውመታቸው ከሚፈሯቸው ነገሮች አንዱ የተቃራኒ ጾታ ፊትና እንደሆነ ተናግረዋል። ወንድ በሴት ይፈተናል፣ ሴት በወንድ ትፈተናለች። ስለዚህም ሸሪያችን አይንን ሰበር እንድናደርግ፣ ሴት ልጅ ከወንድ ጋር ስታወራ ድምጿን እንዳታለሳለስ፣ ሽቶ ተቀብታ ከቤት እንዳትወጣ፣ ስትራመድ ጫሟን እንዳታስቸው። ተናግረዋል። ወንድና ሴት አንድ ክፍል ለብቻቸው ተገልለው መቀመጥን ከልክለዋል። እንቢ ብለው ካደረጉት ሶስተኛው ሸይጣን ይሆናል ብለዋል። ስለዚህ እነዚህ ሁሉ ህግጋት አለመጠበቃቸው እንዲህ አይነት መዘዞችን ያስከትላል። ጭራሽ ደግሞ የሚጠጣ የሚሰክር ወንድ ያለበት ቦታ ላይ ሴት ልጅ ልትቀመጥ አይገባም። ሰካራም የሚያደርገውን አያውቅም። አይደለም ለእሱ አጅነቢ የሆነችን ሴት የገዛ ልጁን ይደፍራል፣ የገዛ እናቱን ይደፍራል። ነስ ላ የቆሻሻ ተግባሮች ሁሉ ዋናን የተባለውም ለዚህ ነው ኸምር የጠጣ የሰከረ የሚያደርገውን አያውቅም አላህን ይሳደባል ሰላ ሰላሙ አልአፊያ ሙስሊም ከሆነ ይሄን የሚጠጣው ከባድ ወንጀል እንደሆነ ሊነገረው በአዱኒያ ኸምር የጠጣ አኼራ ላይ ከጀሃንም ሰዎች የሚወጣ መግልና እጅ እንደሚጠጣ እንደሚዋረድ ሊነገረው ተውበት እንዲያደርግ ሊመከር ይገባዋል በመቀጠል ክፍሎችን መለየት የወንድምሽ ወንድም ከሆኑ ወንዶች ጋር ለብቻ ተነጥሎ ከመቀመጥ ከመቀራረብ ከመሳቅና ከመቀላለድ መራቅና መጠንቀቅ ይኖርባችኋል። ጽንሱን ማስወጣቱ በተመለከተ ነፍስ ሳይዘራበት በፊት ከሆነ ጽንሱ የወጣው ከፋራ ዋጅብ አይሆንበትም። ወደፊት ራስን መጠበቅ እሱ እንዲተወበት ማድረግ ነው። እሱን ማግባቱን በተመለከተ ከተወበተ አኽላቁ ካማረ ትክክለኛ ሙስሊም ከሆነ ነዓም ማግባት ይቻላል። የእንጀራ እናት ከሌላ ባል የወለደችውን ወንድ ልጅ ማግባት ምንም ችግር የለም ነገር ግን አሁን ባለበት ሁኔታ ላይ እሱም ማግባት አይቻልም። ተውበት አድርጎ ተስተካክሎ አክላቁ ስነ ምግባሩ አምሮ ዲኑን አውቆ ሶላቱን ከተበቀና ባለፈው ህይወቱ ተጸጽቶ ለውጥ ከታየበት ነው እሱም ማግባቱ የሚመከር። ሌላኛው ጥያቄ ከባል ሐቅና ከእናት ሐቅ የማን ይበልጣል? ቁርአን ላይ እንዳለው ከአላህ ሐቅ ቀጥሎ የቤተሰብ ሐቅ ነው ያስቀመጠው። አንዳንድ ሰዎች ግን ስንወያይ የባል ሐቅ ይበልጣል ይላሉ ይህ እንዴት ይታያል? የሚል ጥያቄ የአባትና እናት ሐቃቸው እ በጣም ከፍ ያለን የባልና የወላጆች ሐቅ እስካልተጋጨ ድረስም የሚከብደውና የሚበልጠው የወላጆች ሐቅ ነው። ነገር ግን የባልና የወላጆች ሐቅ ከተጋጨ ማስማማት ሁለቱም በአንድ ላይ መፈጸም ካልተቻለና ካልተጣጣሙ ይህን የሚቀደመው የባል ሐቅ ነው። አንዲት ሴት ወደ ነቢዩ አለይሂ ሰላቱ ወሰላም መጥታ ባለትዳር ነሽ እንዴ ብለው ጠይቀባት። አዎን ስትላቸው ታዲያ እንዴት ነሽ ለባለሽ ብለው ጠይቀባት። ማ አሉሁ ኢላ ማ አጀስቱ አንሁ ብላቸዋለች። ምንም አላጎድልበትም የማልችለው ከአቅም በላይ የሆን ነገር ካልሆነ በስተቀር የሚል መልሰታቸው። እንግዲያው እስከ እሱ ጋ ያለሽን ግንኙነት ልብ ብለሽ እዪው፣ አስቢበት። እሱ ማለት ላንቺ ጀነትሽም እሳትሽም ነው ብለዋታል። ማንኛውም ሰው ለሰው ስጁድ እንዲያደርግ የማዝ ቢሆን ሚስት ለባሏ ስጁድ እንድታደርግ አዘ ነበር ብለዋል። ለአባቷ ለእናቷ እንድሰግድ አዝ ነበር አለማለታቸው ለባል እንድሰግድ አዝ ነበር ማለታቸው ከሐቅ አንጻር ሐቆች ከተደራረቡ የባል ሐቅ ከአባትናት ሐቅ እንደሚቀደም የሚያሳይም ይህንንም እነ ሼኹል ኢስላም ተይሚያ ሌሎችም በግልጽ ተናግረዋል። አንዲት ሴት ካገባች፣ ከባሏ ጋር መኖር ከጀመረች ባሏን መታዘዝ አባትናቷን ከመታዘዝ የበለጠ ዋጅብ ይሆንባታል። ብላዋ እሷ ታድርጊ ያላትን ነገር ወላጆቿ እንኳ አድርጊ ቢሏት የባሏን ትእዛዝ ማስቀደም አለባት። ብላዋ ይህ የሆነበት ምክንያት ቤት ሊረጋጋ የሚችለው የራሷ ሕይወት ሊስተካከል የሚችለው ትዳሯ ሲስተካከል ስለሆነ ሆኖም የአባትና እናት ሐቅ ከአላህ ሐቅ ቀጥሎ ትልቁ ሐቅ ነው። ይህ በጥቅሉ ሊታመኑበት የሚገባ ጉዳይ ነው። ወንዱም ሴቱም ሁሉም ሊጠብቅ የሚገባ ጉዳይ ነው። ነገር ግን ሴት ልጅ አግብታ ከወጣች በኋላ የራሷን ጎጆ ከመሰረተች በኋላ ሐቆች ሲደራረቡበት ሁለቱን ሐቆች ማጣጣምን አብራ ማስኬድ ካልቻለች፣ እንዲህ አይነቱ ሁኔታ ላይ ብቻ ከወላጆች ሐቅ የባል ሐቅ ይቀደማል ይባላል። ምክንያቱም እሷ ራሷን ችላ ስለወጣች፣ እናት ወደ መሆን ጉዞ ስለጀመረች፣ ሐቆች እንዲጠበቁ፣ ማንም እንዳይጎዳ፣ ሁሉም የበኩሉን ማድረግ አለበት። ወላጆችን ይሄን መረዳትና የበኩላቸውን መወጣት፣ ባልም እንደዚሁ፣ ሚስትም እንደዚሁ፣ ሁሉም ተባብረው የሁሉም ሐቅ እንዲጠበቅ ማድረግ አለባቸው። ወላጆች ሴት ልጃቸው ትዳሯ እንዲጠበቅ የትዳር ሕይወቷ ያማረ እንዲሆን ከባሏ ጋር ጥሩ ግንኙነት እንዲኖራት ሊያግዙ ይገባል። ወይም እኛም በይ ወይም እሱም በይ ሊሉ አይገባም። ልጃቸውን ለአደጋ ማጋለጥ ነው የሚሆነው። ሴትም እንደዚሁ ማድረግ እየቻለች የወላጆችንም የባለን ሐቅ አጣጥማ መኖር እየቻለች ቸላ በማለት በግዴለሽነት ወይም ያባትን ወይም የወላጆችን ወይም የባለን ሐቅ ልታጎድላ አይገባም። ባልም እንደዚሁ ሚስቱን ወይም እኔም በይ ወይም እንደሱን በይ ሊል በጭራሽ አይገባም። ዲን የሚያውቅ አቅል ያለው አስተዋይ የሆነ የእናትን ደረጃ የሚያውቅ ባል ሚስቱ ከወላጆቹ ጋ ያላት ግንኙነት ጥሩ እንዲሆን ያግዛል፣ ይገፋፋል። የዲን ግንዛቤ የሌለው አሊያ ደግሞ የአቅል ብስለት የሚያንሰው ባል ከሆነ ነው ሚስት ወላጆቿን እንዳትንከባከብ በምትችለው እንዳትረዳ እንቅፋት ሊሆን የሚችለው። ዋላሁ ተዓላ አዕለም። ዛሬ በዚህ እናወጋለን። ሰላሙ ዐለይኩም ወራህመቱላሂ ወበረካቱህ።